በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ታላቅ መንፈሳዊ ጉባኤ በፈረንሳይ ፓሪስ የፓሪስ ደብረ ምጥማቅ ቅዱስ ድንግል ማርያም ቤተ ክርስቲያን ሀያ አንደኛ ዓመት የምሥረታ ክብረ በዓሏንና በዓለ ደብረ ምጥማቅ ወይም ንግስ ከግንቦት 22 እስከ ግንቦት 24 ቀን 2017 ዓ ም ወይም ከሜይ 30 እስከ ጁን 1 2025 ዓ ም ሁሉም ሕዝበ ክርስቲያኖች በተገኙበት በታላቅ ድምቀት ይከበራል። በዚህ ክብረ በዓል የተለያዩ የክብር እንግዶች ከኢትዮጵያ፣ ከአውሮፓ እንዲሁም በዚሁ በፈረንሳይ ፓሪስና ከተለያዩ ቦታዎች የሚገኙ ዘማርያን፣ መምህራን፣ ሊቃውንትና የተለያዩ እንግዶች በተገኙበት ይከበራል። የተወደዳችሁና የተከበራችሁ ሕዝበ ክርስቲያን ሁላችሁም በፍቅርና በአንድነት እጅ ላይ ተያይዛችሁ በዚህ መርሃ ግብር እንድትሳተፉ የበረከቱም ተካፋይ እንድትሆኑ በጥብቅ እናሳስባል። የተወደዳችሁና የተከበራችሁ ሕዝበ ክርስቲያኖች፣ በዚህ መርሃ ግብር ብፁዕ አቡነ ሕርያቆስ መምህር ዘላለም፣ እንዲሁም ዲያቆን ያረጋል አበጋዝና ሌሎችም የሚታደሙ ይሆናል። በቀናቶቹ ውስጥ ያሉልን መርሃ ግብሮች በቅደም ተከተል የምናሳውቃቸው ይሆናል። የትምህርተ ወንጌልና ዝማሬ ዓርብ ከ17 ሰዓት እስከ 19 ሰዓትና ቅዳሜ ከ9 ሰዓት እስከ 12 ሰዓት ወይም ከ14 ሰዓት እስከ 17 ሰዓት እንዲሁም ሥርዓተ ማኅሌት ቅዳሜ ከ22 ሰዓት ጀምሮ የሚሰጥ ይሆናል። እንዲሁም ሥርዓተ ቅዳሴና ዑደተ ታቦት እሁድ ከ6 ሰዓት እስከ 12 ሰዓት የሚሰጥ መሆኑንም እናሳውቃለን። ህዝበ ክርስቲያኖች እንዳትቀሩ፣ ይህ መርሃ ግብር እንዳልፋችሁ አድራሻችን መቶ ሁለት አቬኑ ጆን ጀረስ ዘጠና አንድ ሁለት መቶ አትስሞስ ኤርዌር ዴ ጁቪሲ መሆኑን እናሳውቃለን። ለተጨማሪ መረጃ በስልክ ቁጥራችን 0033 77 78 ወይም 00-33-617-68-68-84 ወይም 00-33-629-28-15-64 ወይም ብላችሁ መደወልና መረጃዎችን መጠየቅ ትችላላችሁ። የደብሩ ሰበካ ጉባኤ ጽፈት ቤት መልእክቱን በጥብቅ ያስተላልፋል።